ኦሪት ዘኍልቍ ምዕራፍ አስራ ስድስት ተራ ቁጥር አንድ የሌዊም ልጅ የከነአን ልጅ የይስዓር ልጅ ቆሬ ከሮቤልም ልጆች የኤልያብ ልጅ ዳታንና አቤሮን የፋልየትም ልጅ ኦን እነዚህ በሙሴ ላይ ተነሱበት። ተራ ቁጥር ሁለት ከእስራኤልም ልጆች ሁለት መቶ አምሳ ሰዎች ከእነርሱ ጋር ተባበሩ፣ ከጉባኤው የተመረጡ ዝናቸውም የተሰማ የማኅበሩ አለቆች ነበሩ። እነዚህ ሁሉ ተራ ቁጥር ሶስት በሙሴና በአሮን ላይ ተነሱባቸው፣ ተማከሩባቸው። ማኅበሩም ሁሉ እያንዳንዳቸው ቅዱሳን ናቸውና እግዚአብሔር በመካከላቸው ነውና እናንተ አብዝታችሁታል፤ በእግዚአብሔርም ጉባኤ ላይ ለምን ትታበያላች? አሏቸው ሙሴና አሮንን። ተራ ቁጥር አራት ሙሴም ይህንን ቃል በሰማ ጊዜ በግንባሩ መሬት ላይ ተደፋ። ተራ ቁጥር አምስት ለቆሬም ለወገኑም ለቆሬና ለቆሬ ወገን ሁሉ ነገ እግዚአብሔር ለእርሱ የሚሆነውን ቅዱስም የሚሆነውን ይመርጣል የመረጠውንም ሰው ወደ እርሱ ያቀርበዋል፣ አለ ሙሴ ሙሴ። ተራ ቁጥር ስድስት እንዲሁ አድርጉ። አንተ ቆሬና ወገኖች ሁሉ ጽናዎቻችሁን ይዛችሁ ተገኙ አለ። ተራ ቁጥር ሰባት ነገም በእግዚአብሔር ፊት እሳስ አድርጉባቸው በጽናዎቻችሁ እጣንም ጨምሩባቸው። እንዲሁም ይሆናል እግዚአብሔር የሚመርጠው እርሱ ቅዱስ ይሆናል አለ። እናንተ የሌዊ ልጆች ወይ እጅግ በጣም አብዝታችሁታል ብሎ ሙሴ ተናገራቸው። ተራ ቁጥር ስምንት ሙሴም ቆሬን እንዲህ አለው። ተራ ቁጥር ሙሴም ቆሬን እንዲህ አለው እናንተ የሌዊ ልጆች ስሙ አለ። ተራ ቁጥር ዘጠኝ የእስራኤል አምላክ እግዚአብሔር ከእስራኤል ማኅበር ለይቶ የመረጣችሁ የእግዚአብሔርም ማደሪያ አገልግሎት ትሰሩ ዘንድ እንድታገለግሉ በማህበሩ ፊት ያቆማችሁ ዘንድ ወደ እርሱ ያቀረባችሁ ይህ አይበቃችሁ? ምን አለ? አን ተራ ቁጥር አስር አንተን በአንተም ከአንተም ጋር የሌዊ ልጅ ወንድሞችን ሁሉ ወደ እርሱ አቅረዋልና፣ ደግሞ ስክነትንም ትፈልጉ ጀመር። ተፈክነትም አማራችሁን አለው። ተራ ቁጥር አስራ አንድ ስለዚህ እናንተና ወገኖች ሁሉ በእግዚአብሔር ላይ ተሰብስባችኋል። በእግዚአብሔር ላይ መክራችኋል አለው። በእርሱም ላይ ታጉረ መርሙ ዘንድ እነሆ አሮን ማነው አለ። ሥራ ቁጥር አስራ ሁለት ሙሴም የኤልያብን ልጆች ዳታንንና አቤሮንን እንዲጠሯቸው ላከ። እነርሱ ግን አንመጣም በምጥረ በዳ ትገለን ዘንድ ወተትና ማር ከምታፈሰው ከግብፅ ምድር ያወጣህን አይበቃምን ደግመህ በእኛ ላይ ራስህን አለቃ ታደር ያለህን ብለው መለሱለት። ተራ ቁጥር አስራአራት ደግሞ ወተትና ማር ወደምታፈስ ምድር አላገባህንም። እርሻና ወይንም አላወረስከንም የእነዚህን ሰዎች አይናቸውን ታወጣለህን? አንመጣም መጣም ብለው መለሱለት። ተራ ቁጥር አስራ አምስት ሙሴም እጅግ በጣም ተቆጣ። እግዚአብሔርንም እንዲህ ብሎ ለመነው፣ አቤቱ እግዚአብሔር ወይ ወደ ቁርባናቸው አትመልከት። እኔ ከእነርሱ አንድ አህያ እንኳ አልወሰድሁባቸውም ከእነርሱም አንድ ሰው እንኳን አልበደልኩም አለ። ተራ ቁጥር አስራ ስድስት ሙሴም ቆሬን እንዲህ አለው ነገ አንተና ወገኖች ሁሉ አሮንም በእግዚአብሔር ፊት ሁኑ አለ ሁኑ ሁላችሁም ጠናችሁን አዘጋጁ አለ። ተራ ቁጥር አስራ ሰባት እሳትም እጣንም አድርጉባቸው። እያንዳንዳችሁም ጸናችሁን ወደ እግዚአብሔር ፊት አምጡ ሁለት መቶ ሃምሳ ጸናዎች። አንተም ደግሞ አሮንም ጸናዎችን አምጣ አለው። ተራ ቁጥር አስራ ስምንት እያንዳንዱም ጽናውን ይዞ እሳትም አደረገበት ዕጣንም ጨመረበት ከሙሴና ካሮንም ጋር በመገናኛው ድንኳን ደጃፍ ቆመ። ተራ ቁጥር አስራ ዘጠኝ ቆሬም ማኅበሩን ሁሉ ወደ መገናኛው ድንኳን ደጃፍ በእነርሱ ላይ ሰበሰበ። የእግዚአብሔርም ክብር ለማኅበሩ ሁሉ ተገለጠ። ተራ ቁጥር ሀያ እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ተራ ቁጥር ሀያ አንድ ሁሉን በቅጽበት አጠፋቸው ዘንድ ከዚህ ማኅበር መካከል ፈቀቅ በሉ ተለዩ አላቸው። ተራ ቁጥር ሀያ ሁለት ሙሴና አሮንም በግንባራቸው ወድቀው አምላክ ሆይ አንተ የሰው ሁሉ ነፍስ አምላክ ነህ አንተ የሰው ሁሉ ነፍስ አምላክ አንድ ሰው ኃጢአት ቢሰራ አንተ በማይበሩ ሁሉ ላይ ትቆጣልህን በሁሉ ላይ ተፈርዳልህን? አሉ። ተራ ቁጥር ሃያ ሶስት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር ሃያ አራት ለማይበሩ ሁሉ ከቆሬና ከዳታን ከአቤሮንም ማደሪያ ዙሪያ ፈቀቅ በሉ ተለዩ ብለህ ንገራቸው አለው። ተራ ቁጥር ሀያ አምስት ሙሴና ሙሴም ተነስቶ ወደ ዳታንና ወደ አቤሮን ሄደ። የእስራኤልም ሽማግሌዎች ሁሉ ተከተሉት። ተራ ቁጥር ሀያ ስድስት ማይበሩንም እባካችሁ ከእነዚህ ከክፎች እንኳን ፈቀቅበሉ እራቁ፣ በኃጢአታቸውም ሁሉ እንዳትጠፉ ለእነርሱም የሆነውን ሁሉ አትንኩ ብሎ ተናገራቸው። ከእነዚህ ክፎች ጋር አትተባበሩ አላቸው። ተራቆ ተራያ ሰባት ከቆሬና ከዳታን ከአቤሮንም ማደሪያ ከዙሪያውም ሁሉ ፈቀቅ አሉ። ዳታንና አቤሮንም ሴቶቻቸውም ልጆቻቸውም ሕፃናቶቻቸውም ወጥተው በድንኳኖቻቸው ደጃፍ ቆሙ። ተራ ቁጥር ሀያ ስምንት ሙሴም እንዲህ አለ ይህን ሁሉ ሥራ አደርግ ዘንድ እግዚአብሔር እንደ ላከኝ እንጂ እኔ ከልቤ እንዳይደለ በዚህ ታውቃላችሁ አለ። ተራ ቁጥር 29 እነዚህ ሰዎች ሰው እንደሚሞት ቢሞቱ ወይም እንደ ሰው ሁሉ ቢቀሰፉ እግዚአብሔር አላከኝም አለ። ተራ ቁጥር ሰላሳ እግዚአብሔር ግን አዲስ ነገር ቢፈጥር ምድርም አፏን ከፍታ እነርሱን ለእነርሱም የሆነውን ሁሉ ብትወጣቸው በሕይወታቸውም ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ታውቃላችሁ አላቸው። ተራ ቁጥር ሰላሳን እንዲህም ሆነ። ይህን ቃል ሁሉ መናገሩን በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ። ተራ ቁጥር 32 ምድሪቱም አፏን ከፍታ እነሱ እነዚህን ሰዎች ከነ ቤተሰቦቻቸውንም ለቆሬም የነበሩትን ሰዎች ሁሉ እቃዎቻቸውንም ሁሉ ምድር አፏን ከፍታ ዋጠቻቸው። ተራ ቁጥር 33 እነርሱም ለእነርሱም የነበሩ ሁሉ በሕይወታቸው ወደ ሲኦል ወረዱ። ምድሪቱም ተዘጋችባቸው፣ ከጉባኤው መካከል ጠፉ። ተራ ቁጥር ሰላሳ አራት በዙሪያቸው የነበሩ የእስራኤል ልጆች ሁሉ ከጩኸታቸው የተነሳ ምድሪቱ እንዳትውጠን ብለው ሸሹ። ተራ ቁጥር ሰላሳ አምስት እሳትም ከእግዚአብሔር ዘንድ ወጥታ ያጥኑ የነም ለማጠን የገቡትን ለማጠን የተዘጋጁትን ያጥኑ የነበሩትንም ሁሉ መቶ ሃምሳዎችን ሁሉ እሳት በላቻቸው። ተራ ቁጥር ሰላሳ ስድስት እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተራ ቁጥር ሰላሳ ሰባት ለካህኑ ለአሮን ልጅ ለአልዛር እንዲህ ብለ ንገረው አለ እነዚህ ጥናዎቻቸው ተቀድሰዋልና ጥናዎቹን ከተቃጠሉት ከተቃጠሉት ውሰድ፣ እሳቱንም ወደ ውጭ ጣለው በለው አለው። ተራ ቁጥር ሰላሳ ስምንት በኀጢአታቸው ሰውነታቸውን ያጠፉትን የእነዚያን ሰዎች ጥናዎች ጠፍ ጥፈህ ለመሰዋ መለበጫ አድርጋቸው አለው። በእግዚአብሔር ፊት አቅረዋቸዋልና የተቀደሱ ናቸው አለው። ለእስራኤልም ልጆች ይሄ ምልክት ይሆናሉ አላቸው። ለእስራኤልም ልጆች ምልክት ይሆናሉ አላቸው። ተራ ቁጥር ሰላሳ ዘጠኝ ካህኑም አላዛር የተቃጠሉትን እነዚያ ክፎች ያጥሙባቸውን ጽናዎቻቸውን እሳት ያቀረቡባቸውን የናስ ጽናዎች ወስዶ ጠፍጥፎም ለመሰዋው መለበጫ አደረጋቸው። ተራ ቁጥር አርባ በቆሬና በወገኑ የደረሰው እንዳይደርስበት ከአሮን ልጆች ያልሆነ ሌላ ሰው በእግዚአብሔር ፊት ዕጣን ያጥን ዘንድ እንዳይቀርብ እግዚአብሔር በሙሴ እንደተናገረ ለእስራኤል ልጆች መታሰቢያ አደረጋቸው። ተራ ቁጥር አርባን በበነጋውም የእስራኤል ልጆች ማኅበር ሁሉ እናንተ የእግዚአብሔርን ሕዝብ ገድላችኋል ብለው በሙሴና በአሮን ላይ አጉረበረሙባቸው። ተራ ቁጥር አርባ ሁለት እንዲህም ሆነ ማኅበሩ ሁሉ በሙሴና በአሮን ላይ በተሰበሰቡ ጊዜ ወደ መገናኛው ድንኳን ተመለከቱ፣ እነሆ ደመናው ሸፈነው፣ የእግዚአብሔርም ክብር ተገለጠ። ተራ ቁጥር አርባ ሶስት ሙሴና አሮንም ወደ መገናኛው ድንኳን ፊት መጡ። ተራ ቁጥር አርባ አራት እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ከዚህ ማኅበር መካከል ፈቀቅ በሉ አለ። ተራ ቁጥር 45 እኔም በቅጽታ ጠፋቸዋለህ አለ። ሙሴና አሮንም በግንባራቸው ወደቁ። ሙሴና አሮንም ተራ ቁጥር አርባ ስድስት ሙሴና አሮንን ጽናህን ውሰድ። ሙሴም አሮንን ጽናህን አንሳ ያዝ፣ ከመሰዊያውም ላይ እሳት አድርግበት፣ ዕጣንም ጨምርበት፣ ወደ ማይበሩም ፈጥነህ ሂድ ኃጢአታቸውንም አስተስርይላቸው ከእግዚአብሔር ፊት ቁጣ ወጥቷልና መቅሰፍት ጀምሮ መቅሰፍቱም ጀምሮአልና አለው። ተራ ቁጥር አርባ ሰባት አሮንም ሙሴን እንደ ተናገረው ጽናቡን ወስዶ ወደ ጉባኤው መካከል ሮጠ። እነሆ መቅሰፍቱም በሕዝቡ መካከል ጀምሮ ነበር። ዕጣንም ጨመረ። ለህዝቡም አስተሰረየላቸው። የላቸው ተራ ቁጥር አርባ ስምንት በሙሳንና በህያዋን መካከል ቆመ መቅሰብቱም ተከለከለ። ተራ ቁጥር አርባ ዘጠኝ በቆሬ ምክንያት ከሞቱት ሌላ በመቅሰብቱ የሞቱት አስራ አራት ሺ ሰባት መቶ ነበሩ። አሮንም ተራ ቁጥር አምሳ አሮንም ወደ ሙሴ ወደ መ